የአማራ ወጣቶች አረንጓዴ ንቅናቄ ፎረም በቀጣይ የሚያተኩርባቸው አረንጓዴ ዲፕሎማሲና አረንጓዴ ሽልማት የተሰኙ አዳዲስ ፕሮግራሞችን ይፋ አደረገ። በአዲስ የተዋወቁት ሀሳቦቹ ዘላቂነት ያለው አረንጓዴ አስተሳሰብን የሚያረጋግጡ ናቸው ተብሏል። እያየው ተስፋ የአማራ ወጣቶች አረንጓዴ ንቅናቄ ፎረም ከአስር ዓመታት በፊት የተመሰረተ የህልመኛ ወጣቶች ስብስብ ነው። ከአመታት በፊት የተቋቋመው ፎረሙ ዛሬ በርካታ አባላትንም ተከታዮችን አፍርቷል። ዓለምን እያሳሰበ የሚገኘውን የአየር ንብረት ለውጥ ዘላቂነት ባለው የአረንጓዴ ልማት መመከት የፎረሙ ዓላማ ነው። ከአመታት በፊት የአማራ ወጣቶች አረንጓዴ ንቅናቄ ፎረም ሲመሰረት ሃይማኖት ሰለሞን አንዷ እንደነበረች ታስታውሳለች። ተራቆቱ የሚባሉ ቦታዎች ላይ እነሱን ሰርተናል። ወጣቶችን አነቃንቀናል ነው፣ ሞቢላይዝ አድርገን ይህን ስራ እንዲሰሩ አድርገናል። አብረን ሰርተናል። ከተማ ግብርና ላይ ወጣቶች እንዲሰማሩ በዛም ደግሞ ኢኮኖሚያቸውን መደገፍ እንዲችሉ እንደ ሳምፕል የተወሰኑ ሞክረናል። ፓርኮችን ደግሞ ለገንዘብ ወጣቶች ገንዘብ እንዲያገኙበት ማድረግ ላይ ሰፊ ስራ ሰርተናል። በህብረተሰቡ ዘንድ የአረንጓዴ ልማት ምንነት እንዲሰርጽና የተፈጥሮ ተቆርቋሪም ጠባቂም እንዲሆን ፎረሙ አበክሮ ቢሰራ አላማውን ማሳካት ይችላል ያሉት ደግሞ ዓለም አቀፍ የልማትና የፖሊሲ ጉዳዮች አማካሪ ዶክተር እሸቱ በቀለ ናቸው። ኢንቫይሮንመንትና ክላይሜት ቼንጅ ጉዳይ ትልቁ አጀንዳ ነው። እነኚህ ወጣቶች የቀረኑም የክልሉ ወጣቶች አስተባብሮ ህብረተሰቡን ቢያስተባብር በርካታ የሆኑ የአካባቢ የአየር ንብረት ተጽዕኖና ለውጥ መቋቋም የሚያስችሉ ስራዎችን መስራት ይችላል። ስራ እድልም መፍጠር ይችላል። ከዓለም አቀፍ ተቋማት ጋር አጋርነት በመፍጠርና ልምድ በመውሰድ እንዲሁም ሀብት በማሰባሰብ አረንጓዴ ልማት ላይ ለመስራት የታቀደውን እቅድ ውጤታማ ያደርገዋልና መታሰብ ይኖርበታልም ብለዋል። ማዕቀፎች መሰረት አድርጎ ይሄ አረንጓዴ የወጣቶች ፎረም ቢንቀሳቀስ ነው። እዛ ውስጥ ያሉት ነገሮች በሙሉ የወጣቶች ጉዳዮች ናቸው አንደኛ ሁለተኛ ደግሞ የ የአካባቢ ጉዳዮች፣ የክላይሜት ቼንጅ የኢንቫይሮመንት ጉዳዮች ስለሆኑ አላማቸውን ለማሳካት ድጋፍ ለማግኘት አጋርነት ለማፍራት እነኝን ማቀፎች ተከትሎ ነው ቅቅዶቻቸውንና ስትራቴጂክ ፕላናቸውን ማዘጋጀት ያለባቸው። የአማራ ወጣቶች አረንጓዴ ንቅናቄ ፎረም ፕሬዚዳንት አቶ በለጠ ወዳጀነ የተፈጥሮ ሀብትን ለመጠበቅ የተለያዩ የአረንጓዴ ልማት ተግባራትን በመስራት በማስተባበርና የግንዛቤ ስራዎችን በማስፋት ተግባራት ሲከናወኑ መቆየታቸውን አንስተዋል። ለምሳሌ ሰሜን ብሔራዊ ፓርክ በአንድ ወቅት ቃጠሎ ደርሶበት ነበረ። በእሱ ቃጠሎ ጊዜ ከአራት ሺ በላይ ወጣት አዝምተናል። እሳት በማጥፋት ደረጃ ና ያ የተቃጠለው በክረምት ችግኝ ይተከላል። ወደ ችግኝ እንዲተከል ሁሉም የክልል ተቋማትን በማስተባበር ዞኖችን በማስተባበር መልሶ የተቃጠለው እንዲያገግም በማድረግ ደረጃ ብዙ ስራ ተሰርተዋል። ቀጥሎ ግን ተሳኩ የሚባሉ ነገሮች ምናሉ የመጀመሪያው አጀንዳውን ወሳኝ አጀንዳ እንደሆነ አሳይተናል። በቀጣይ ዓለም አቀፍ ይዘቱን በጠበቀ አግባብ አረንጓዴ ዲፕሎማሲና አረንጓዴ ሽልማት የተሰኙ ፕሮግራሞች በትኩረት እንደሚሰራባቸውም ይፋ አድርገዋል። በፍልሰት ጊዜ ሕጻናት፣ ሴቶች በጣም ይጎዳሉ። እሱን ለማስቀረት ነው መሰራት ያለበት። ለዚህ ደግሞ ወጣት ነው ቀዳሚው ነው። ቀጥሎ ደግሞ አሁን ዓለም አቀፍ ግንኙነት ማድረግ አለብን። የአረንጓዴ ዲፕሎማሲ የሚባል አለ። ይሄ ግሪን ዲፕሎማሲ ላይ የሀገራችን የተፈጥሮ ሀብት በማስተዋወቅ ደረጃ እየተሰሩ ያሉ በሀገራችን መልካም ነገሮች አሉ። እውቅና መስጠትና እየተሰሩ ያሉ ስራዎችንም ማድነቅ ማበረታታት፣ የዛ ስራ ደግሞ አካል መሆን እንዲችል ወጣቱ ይሄ የግሪን የአረንጓዴ ሽልማት የምንለውን እያዘጋጀን ያለ ነው። በአማራ ክልል የርዕሰ መስተዳደሩ ረዳት ልዩ አማካሪ አቶ ባንቲሁን መኮንን ፎረሙ የሰራቸውን ተግባራት አድንቀው በቀጣይ ለሌሎች ውጤታማ ተግባራት እንዲዘጋጅ ሲሉም አሳስበዋል። የምናስበው የአረንጓዴ ፎረም ንቅናቄያችንና ሌሎች ከዚህ ጋር ተያያዥነት ያላቸው የልማት ስራዎቻችን ግባቸውን ይምቱካል። ክልላችን አስተማማኝ ሰላም እንዲኖረው በማድረግ ረገድ አሁን የጀመሩትን ግንባር ቀደም ተሳትፎ አዎንታዊ ሚና የበለጣ አጠናክረው እንዲወጡ በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ። የሚመለከተን አካላት ከወጣቶቹ ጎን ተሰልፈን የጀመሩት ሕሳቤ ዳር እንዲደርስ ማህበረሰብ እንዲጠቅም እነሱም ደግሞ ለዓላማቸው መሳካት ደፋ ቀና ማለታቸው ብቻ ሳይሆን የሰሩት ስራ ውጤት አምጥቶ ከምንም በላይ ለኅሊናቸው ርካታን የሚያገኙበት ምቹ ሁኔታ እንዲፈጠር የበኩላችንን ድጋፍ የበኩላችሁን ድጋፍ እንድታደርጉ በዚህ አጋጣሚ መስት እፈልጋለሁ። ፎረሙ ከ15 ሺ በላይ አባላትን የያዘ ሲሆን በቀጣይ ለሚሰራቸው ተግባራት ከአጋር አካላት ጋር በባሕር ዳር ውይይት አድርጓል።